ለመመካከር ሞክረናል። አሁንም አንድ ሀዲስ ለማየት እንሞክራለን። አነ ረሱሉላሂ ሰላላሁ አለይሂ ወሰለም ቃል እጅተኒቡ አሉ የአላህ መልእክተኛ፣ ሰባት አጥፊ የሆኑ ነገሮችን ተጠንቀቁ አሉ የአላህ መልእክተኛ። የሰው ልጆችን ሊያወድሙና ከትክክለኛው መንገድ ሊያስወግዱ የሚችሉ ሰባት ነገሮችን ተጠንቀቁ ይላሉ የአላህ መልእክተኛ። ቃሉ ያ ረሱሉላህ ወማሁና፣ እነዚህ ሰባት ነገራቶች ምንድን ናቸው? ብሎ የጠየቁ ሰሃቦች አል የአላህ መልእክተኛ አሉ፣ አሽርኩ ቢላህ በአላህ ላይ ማጋራት ነው የመጀመራው ብሎ ነቢዩ ዓለይሂ ሰላቱ ወሰላም ተናገሩ። በአላህ ላይ ማጋራት፣ ለአላህ አጋዥን መያዝ፣ ለአላህ ባላጣ ማድረግ፣ ከአላህ ጋር ሌሎች አካላቶችን ማያዝ ከሚያጠፉ ነገሮች ናቸው። ተጠንቀቁ አሉ የአላህ መልእክተኛ። የሰው ልጅ አኼራውንም ዱንያውንም ሊያበላሽ ከሚችል ነገር አንደኛው አልሽራኩ ቢላህ አሉ ነቢዩ ዓለይሂ ሰላቱ ወሰላም ከአላህ ጋር አመሻሽቶ አቻችሎ ለመሄድና ወደ አላህ ያዳርሱኛል ብሎ መያዝን ተጠንቀቁ። የአላህ ያላህ መልእክተኛ ሰማይን ምድርን የፈጠረ ከሱ በፊት ምንም የሌለ የሆነው ጌታ ከሱ በኋላ ማንም የማይኖር የሆነው ጌታ ማንንም የማይፈራውን ጌታ ለማንም የማይሰጋውን ጌታ ከማንም እርዳታ የማይፈልገውን ጌታ አላህ ሱብሃናሁ ተዓላ ላይ

አስራ ሶስት አመት ሲለፉ ነበር አለይሂ ሰላቱ ሰላም። ከዛ በኋላ ትቶታሉ ማለት አይደለም። እስከሚሞቱ ድረስ ነብዩ አለይሂ ሰላቱ ሰላም ሊሞቱ የተወሰኑ ቀናቶች ሲቀሯቸው ነብዩ አለይሂ ሰላቱ ሰላም ላዕነቱላሂ አለል የሁድ ወነሳራ እተከዙ ቁቡር አንቢያኢሂም መሳጅድ አለው። ሊሞቱ አምስት ቀን ሲቀራቸው ነብዩ አለይሂ ሰላቱ ሰላም በአይሁዶችና በነሳሮች ላይ የአላህ እርግማን ይውረድባቸዋል። ምን አጥፍቶ ነው? ገንዘባቸው ቀሟቸው? ከነብዩ አለይሂ ሰላቱ ሰላም ንስቱ ወሰዱ ገንዘብ ሰርቆ ነው የተረገሙት? ኢተኸዙ ቁቡር አንቢያሂም መሳጅዳል የሳሊሆች ቀብር የአምልኮ ቦታ አድርጎ የያዙት አሉ ነቢይ ዓለይሂ ሰላቱ ወሰላም። ስለዚህ ምን ይገባቸዋል? እርግማን ይገባቸዋል። አላህም የተለያዩ ቦታ ላይ ተራግቧል። አላ ለዕነቱላሂ ዓለዛሊሚን። በእነዛ በደለኞች ላይ የአላህ እርግማን ይውረድባቸው ይላል አላህ ሱብሓነሁ ወተዓላ። በደለኞች ማናቸው? እነዛ በአላህ ላይ የሚያጋሩ ለአላህ ባላንጣን የሚይዙ ወደ አላህ ለመሄድ ቀጥታ አይቻልም ከጎን መሰላል ያስፈልጋል የሚሉ በቀበሌ በወረዳ ምናምን አድርጎ መሄድ ነው እንጂ ቀጥታ መሄድ አይቻልም በሚሉ ሰዎች ላይ የአላህ ይርግማን ይውረድባቸው ይላል አላህ ሱብሓነሁ ወተዓላ ሁለተኛው አሉ ነቢ አለይሂ ሰላቱ ወሰላም አስህራ ሰዎች ላይ ድግምት መስራት ስለ ድግምት መማር ድግምትን ማስተማር ወደ ደጋሚ ቤት መሄድ ለደጋሚ ማገዝ ለደጋሚዎች መከራከል ሁላ እዚህ ውስጥ ይገባል ዛሬ ሰዎች ሰው ያገባትን ሴት ሲፈልጉ ድግምት አድርጎ አፋቶ ለራሳቸው ያገባሉ። በየፌስቡኩና ሁላ በየዩቱቡ የለጠፍከውን ፎቶ እየወሰዱ ድግምት ቤት ይዞ ይዞራል። በየፀጉር ቤቱና በየባንድ ቤቱ እየሄዱ የሰው ልጆች ላይ ድግምት ያደርጋሉ። ነብዩ ዐለይሂ ሰላቱ ወሰላም አጥቂ ከሆኑ ወንጀሎች አንደኛው ድግምት ነው። ሀገርን ይረብሻል፣ ትዳር ከትዳር ያፋታል፣ የሰው ልጆች እንዲታመሙ ያደርጋል፣ የሰው ልጆች ቤታቸውን ለቆ እንዲወጡ ያደርጋል። የሰው ልጆች ለተለያየ ጉድለት እንዲወጡ ያደርጋል ስህርን ተጠንቀቁአሉ የአላህ መልእክተኛ ድግምትን ተጠንቀቁአሉ ከመስራትም ከማሰራትም ወደ ደጋሚ ቤትም ከመሄድ ነቢ ዓለይሂ ሶላቱ ወሰላም መንአታ ካሂነን ካሂናን አው አራፋን ፈሰደቀው بما يقول فقد كبر بما أنزل على محمد ወደ ደጋሚ ቤት የሄደ ሄዶም ደግሞ እሱ በሚነግረው ነገር ዘበኛ በር ላይ ያስቀምጣል ሀጂ መጡ አው መጣው ምን ነበር ይላል ዘበኛው አይ ትንሽ ከሚስቴ ተጣልቼ ምን አድርጋ ምናምን ነው ማታ አስር ብር ሰጣት፣ ትንሽ አለቀሰች፣ አልተግባባንም ይላል። በቃሽ ጋር ጠብቀኝ ይለውና ይነግረዋል። ውስጥ እንዴ እንዴ ይላል። አስገባቸው ነው ይባላል። ይገባናል። ከስልጤ ክልል እንደው አይደል የመጡት? አዎ። ማታ አስር ብር ሰጣት፣ እንዴ አለች። አረን አዎ። እንዴ ታወቁ? ታዲያ ካላወቁ ለምን መታ? እሺ በቃ ይንገሩኝ፣ እንዴት ላድርግ? ምናምን መቀመቱ አርግላት ታረቃለ። ካሁን በኋላ ግን ከሰንዳት ተጨማለሁ። ስህር ቤት መሄድ፣ ደጋሚ ቤት መሄድ፣ ጠንቋይ ቤት መሄድ ክህደት ነው። በነብዩ ላይ ሰላቱ ወሰላም በወረደ ቁርአን ላይ የሙስሊሞች ሥራ አይደለም። የሙእሚኖች ሥራ አይደለም። አላህ ቁርአን ላይ በጣም አውግዟቸዋል። ከሀዲዎች ናቸው። በሰው ልጆች መካከል ተፍሪቅ ያደርጋሉ፣ ባልና ምስትን ይለያሉ፣ ይላል አላህ ቁርአን ላይ። ስህርን ተጠንቀቁታሉ ነብዩ ላይ ሰላቱ ወሰላም። ቀጥሎ ደግሞ ወቀትን፣ ነፍስ የሰው ልጅን ነፍስ ማጥፋታሉ። የአላህ መልእክተኛ የሰው ልጆች እንደማፍሰሳት የሰው ልጆች እንደማፍሰሳት ቀሳስ ልትከፍል ትችላለህ፣ የቅያማ ቀን ግን ደሙን እያፈሰሰ ይመጣልሃል። ምንም በማያቀው እንገቱን ትቆርጠዋለህ፣ ምንም በማያቀው ደሙን ታፈሰዋለህ፣ ምንም በማያቀው ትበቀለዋል። የቅያማ ቀን ደሙን እያፈሰሰ አላህ ዘንድ ትዳኛል። ሙዕምኑን የገደለ ይላል አላህ ቁርአን ላይ ፈጀዛሁ ጀሀነም፣ የሱ ምንዳው ጀሀነም ሊቀምሳት አላሉ። ነብዩ አለይሂ ሰላቱ ወሰላም ምን አሉ? መካ ምን አስዋበሽ ምን እንድትቀደሽ ያደረገሽ ነገር ግን ካንቺ የአንድ አማኝ ክብር ይበልጣል አሉ ነብዩ አለይሂ ሰላቱ ወሰላም። አላህ ዘንድ የአንድ ሙእሚን ክብር ይበልጣል አሉ። ተመልከት፣ ደሙን ታፈሰዋለህ፣ አማም አላህ ትዳኛለህ። ገንዘቡን ትቀመዋለህ፣ አማም አላህ ትዳኛለህ። አቅም የለው ምስኪን ነው፣ መበቀል አይችልም፣ ዳኛ የለም፣ አትዳኝም። አምባገነኖችን ሰባብሮ የሚያስቀምጠው ቂያማ ዘንድ ትዳኛታለህ። በዘር በአካባቢ በወገንተኝነት ከነታክ የሙእሚን ደም የምታፈሱ ከሆነ ከሚያጠፉ ወንጀሎች መሀከል ነብዩ አለይሂ ሰላቱ ሰላም የሙእሚን ደም ማፍሰስ ያለ አግባብ ሸሪዓ ከሚወስነውና ከሚያስተላልፈው መልእክት ውጭ የሰው ልጆችን በግፍና በበደል ተነሳስተው የሰው ልጅ እንደ ማፍሰስ አላህ አዘንድ ውድድ ከሚያስቀምስ ነገር ነው አለ። ነብዩ አለይሂ ሰላቱ ሰላም አለዚ ሐረመ አላህ ኢላ በልሐቅ ቃል አላህ። ደሙን ማፍሰስ ሐራም ያደረገውን የገደለ ይገደላል። ደም ያፈሰሰ ደም ይፈሰሳል። አግብቶ ዝሙ ከሰራ ሸርጡ መሰርቱ ከተሟላ ይገደላል። ሸሪያ ባለበት አገር ተነስተ ዝም ብለ እንትና ሰርቷል ብለህ ስትቀጠቅጥ ፍትናው እየሰፋ ይሄዳል። የሸሪያ አገር ባልሆነበት አገር ላይ ገድላለሁ ብትል ፍትናው ይበልጣል። መሪ ያለበት ቃዲ ባለበት አገር ይህንን ስራ የሚፈጽመው ቃዲ ነው። አንተ ተነስተ ማድረግ አትችልም። በደመነፍስ በፍላጎት ተነስተ አደርጋለሁ አችልም ፍትናው ስለሚሰፋ ማለት ነው። ይሄንን አሉ ነብዩ ለይ ሰላቱ ወሰላም። ሌላኛውስ አክሉ ሪባ ወለድን መብላት ሲስተሙን ቀይሮ ከፈለገ ችግር የለውም። ነብዩ አለይሂ ሰላቱ ሰላም ተናግሯል። መብላት ነው መጠቀቅ ነው አካውንት መብላቱ ነው። ከዚህ ይወሰዳል ከዚህ ይወሰዳል ከዚህ ይወሰዳል። ስም እየተቀየረ የሪባን ስሙን ቀይሮ የሚጠቀሙ ሰዎች ይመጣሉ አሉ ነብዩ አለይሂ ሰላም። ሪባው ሪባነቱ ግን አይቀር። ሲስተም ነው ችግር ነው መወዳደር መፎካከር አልቻልንም። ሌሎቹ 17 ነገር ጠይሱ 29 ወለድ ወለድ እያለቀ ወደኋላ ቀረን። እሽ ከሸራ ሙስሊሙ ትንሽ ቢቀንሱት ይሻላል ይያል ሲስተሙን ይጠቀምላል ጀሃነም ላይ ትቀልዳለህ። ችግር የለውም፣ ችግር የለውም። ከእሳት ጋ እነዚህ ቀድ የሚያዋጠከውን እዛ ጋ ነው። አላህ ሪባን የሚዳፈሩ ሰዎች ጦርነታቸው ከኔጋ ነው አለ። ሪባን ስሙን ቀይሮ የሚጠቀሙ ሰዎች ይመጣሉ አሉ ነቢ ለህ ሰላቱ ወሰላም። ይቀይረዋል ሲስተሙን፣ እየቀየረ በጎን በኩል እያደረገ ይሄ እንደዚህ ነው፣ ይሄ ከገሩ ራጋ ነው፣ ይሄ እንደዚህ እየተባለ ሪባ ሲስተም ውስጥ ይገባል። ከሚያጠፉ ወንጀሎች ሪባ ነው አሉ ነቢ ለ ስላት ሰላም። የማይገባህን ገንዘብ መውሰድ ከሰው ወይም ደግሞ ለሰውዬው የማይገባውን ጭማሪ አንስተ መስጠት ይህ ወለድ ነው። ያው ቁጭ ብለን መማር ያስፈልገናል። ስለ ወለድ ምንድን ነው ስለ ሪባ እንዴት ነው ምን አይነት ነው ቤት በኩል ነው ይገባል። ይሄ ለማስታወስ ነው። እንዲህ አይነት ቦታዎች ላይ ለሰው ልጆች እንዲነቁና ወደ ኢል ወደ ቁርአን ሐዲስ ወደ ዓሊሞች እንዲጠጉ ነው የምታደርገው እንጂ ዝርዝር የምታስቀምጥበት ሰዓት አይሎም። ሪባ አስከፊ ነው። መጠንቀቅ መቻል አለብን። ወአክል ማለት የቲም አሉ ነብዩ ዓለይሂ ሰላቱ ወሰላም፣ ያይታምን የቲሞችን ገንዘብ መብላት አባሲ ሞታላል ወንድም ይመጣና ፍርድ ቤት ያቁማል ይካሰታል፣ ይካሰታል፣ ይካሰታል። የቲሞችን ሀቅ አይሰጥም። ሰብስቦ ቤት ይገባል። የጀሃነም ንሳን ይዞ ቤቱ ቁጭ ለልጆች የሚገባቸውን አይሰጣቸው። ቁርአን ላይ ተቀምጧል፣ ሀዲስ ላይ ተቀምጧል። አንድ ሰው ሲሞት ለማን ነው የሚገባው? ለምስል ምን አይል ይደርሳታል ለልጅ እንዴት ነው? ለአባት ለእናት ምን ይገባቸዋል? የሚለው ቁርአን ላይ ቁጭ ብሏል። ይህንን አይመለከትም። ምን አስላለው? ፍርድ ቤት ሰው ያውቃል? ባለስልጣን ዘመድ አለው። እንዳለ ጠቅሎ ነው ይወስደዋል። ስም በራሱ ያዞራል ጥፋት ነው። ከሚያጠፉና ውድመትን ይዞ ከሚመጡ ወንጀሎች አንደኛው የአይታምን ገንዘብ መብላት፣ አሉ ነብዩ ዓለይሂ ሰላቱ ወሰላም። ምን ምናልባት ምስኪኖች ናቸው የቲሞች ናቸው ልጆች ናቸው መፋረድ አይችሉ ሽማግሌ መሰብሰብ አይችሉ። ጨበርበር አድርጋ ከገንዘብ ተጨምሮ አላ ባላን ይዞ ቢመጣ ገንዘብም አይጠቅምም አንተም ጀሃነም ላይ ትሰቃያታለህ። ስለዚህ የአይታምን ገንዘብ ተጠንቀቁ፣ ከሚያጠፉ ወንጀሎች አንደኛው ነው አሉ ነብዩ ዓለይሂ ሰላቱ ወሰላም። ወተወልየው መዝሐፋ ጦርነት ላይ ሽሽት ነው ያለ መሸሽ ሙእሚኖች ሙስሊሞች የሙስሊም መሪ የሙእሚን መሪ ሸርጡን አሟልቶ ከጠላቶቻቸው ጋር ፊት ለፊት በተጋፈጡበት መሸሽ፣ መፍራት፣ ወደ ኋላ መሸሽ ይህችን ከምታጠፈ ወንጀል አንደኛዋ ነች። አሉ ነቢዩ ለ ሰላቱ ወሰላም ነቢዩ ለ ሰላቱ ወሰላም ምንድነው ያሉት? ጦርነት ላይ አፍቂዱኒ ሀቢቢ ያሉ ጓደኛ ይፈልጉልኝ አሉ ነቢዩ ለ ሰላቱ ወሰላም አንተ መካከል ምስኪን ይኖራል ምናምን ኢማኑ ቀዊን አታውቀው ባሪዎች ላይ አንዱ አሉ ነቢዩ ለ ሰላቱ ወሰላም በአላህ ላይ ቢንሩ ወላ ቢሉ አላህ ወዲያው የሚፈጽሙላቸው ባሮዎች መካከል አይታወቅም፣ ሰዎች ዘንድ ብዙም አይታወቅም። ሰቦች ዘንድ ጁሌይዲብ ጓደኛዬ ፈልጉልኛሉ የአላህ መልክተኛ የነቢዩ ዓለይሂ ሰላቱ ወሰላም ጓደኛ መሆን ምንኛ ያስደስታል። ያ ረሱላህ ማን ነው? አፍቂዱሊ ሀዲቢ ጁሌይዲ ባል ጁሌይዲብን ፈልጉልኛሉ። ሲፈልጉ ሰውነቱ እንዳይታይና ለመለየት በማይመች ሁኔታ ስጋውን ከታፎ አፈር ውስጥ ጥሎታል። ነቢዩ ዓለይሂ ሰላቱ ወሰላም ፈልገው ያገኙትና ደረታቸው ላይ አስጠግቶት ጁሌይዲብ እኔ ካንተ ጋር ነኝ፣ አንተም ከኔ ጋር ነህ አሉት። ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አይነት ቦታ ላይ ነፍሴ አውጪኝ ብሎ መሸሽ ከሚያጠፉ ወንጀሎች አንደኛው ነው አሉ። ነቢዩ ዐለይሂ ሰላቱ ወሰላም አንደኛው ወንጀል ይህ ነው አሉ። ቀጥሎ ደግሞ ከዝሙት የጸዳችን ሙእሚን የሆነችን አማኝ ባሪያ በዝሙት መጠርጠር በዝሙት መተቸት፣ ወንድም ይሁን ሴት፣ ዛሬ አንተ የምታፈቅረውን ነገር ስላላፈቀረልህና የምትወደውን ነገር ካልወደደልህ እሱ ዝም ብሎ በቃ ስንቱን እያተራመሰ ትላለህ። ችግር የለውም። ተናገር። አላህ ዘንድ ትዳኛለህ። አረ ከዚህ በፊት እኮ አይቻለሁ እዛ ዝሙት ለገብት ይሶት ትመሰክራለህ አላህ ዘንድ ትተሳሰባለህ። ችግር የለውም። ሙዕሚን የሆነችን ሴት ሙዕሚን የሆነ ወንድ በዝሙት መተቸት ይህም ከሚያጠፉ ወንጀል ውስጥ አኺራና አዱንያን ከሚያበላሹ ነገሮች አንደኛው ነው። ተጠንቀቅ። ስሜትን ስላልተከተለልህ ስሜትን ስላልተከተለች አንተ የምትፈልገው ነገር ስላላደረገች፣ አንተ የምትፈልገውን ነገር ስላላደረገ በዝሙት የምተቸው ከሆነ አማመላ ትጠየቃለህ። አኼራም ዱንያም ይበላሻል። እጅራም ያለባቸው ወንጀል የወንጀል ከረጢት የሆኑ ሰዎች፣ ለሰው ልጆች ቦታ የማይሰጡ አላህን የማይፈሩ በየቦታው ወሬ ይዘው የሚያመላልሱ ሰዎች አሁንም አሉ። ሁሉ ሙእሚኖችን ለመለያየት ባልና ሚስት ለመለያየት አላየም ማታ እንዴት ነው እዚህ ሰፈር አድረሃል እንዴ ምናም ይለው ይመጣል። ለምን እዚህ ከአንተ ቤት እንትና እኮ ሲወጣ አየሁት እንዴት ነው ነበርክ ምናምን ለሰው ልጅ ልቀልብ ላይ የሆነ ነገር ጣልልብሃል። ከምስት ጋር አንድ ቀን ሳትተማመን አኼራት ይላል መርፌና ክሪ እንኳን ነው ብታይ፣ አንድ ሰው ከሆነ በመሰከረ አራት ሰዎች እስካላዩና እስካልመሰከሩ ድረስ አዳ አይቆሙበትም። ስለዚህ ይህን ተጠንቅቆ አሉ ነብዩ ለይ ሰላተ ወሰለም። ሙዕሚናትን ጋፊላት ከእንዲህ አይነት ከወንጀል ከማስያ ዝሙት ከመስራት የጸዳች የሆነችዋን ያላህን ባሪያ በዝሙት መጠርጠርና መተቸት፣ ይህም አጥፊ ከሆኑ ወንጀሎች አንደኛው ነው፣ አሉ ነብዩ ለይ ሰላተ ወሰለም። ስለዚህ እንዲህ አይነት ማስያ፣ እንዲህ አይነት ወንጀል፣ እንዲህ አይነት ከባባድ የሆነ ነገር ከመዳፈር በጣም መጠንቅቅ መቻል አለብን። አላህን መፍራት የሚባለው ነገር ቃልባችን ውስጥ ሊገባ ይገባል። ስንናገር፣ በአላህ ፍራቻ የሆነ ነገር ስንሰራ፣ አላህ ምን ይለኛል? የሆነ ቦታ ስትሄድ፣ አላህ ይቆጣኛል አይቆጣኝም? ከሰዎች ጋር የሆነ ነገር መነጋገር ስትፈልግ፣ አለል ሀዘር ይሄ ነገር ወንጀል ያስከትልብኛል አያስከትልብኝም? ከቤተሰቦች ጋር ከጎረቤት ጋር ከአካባቢ ጋር ከሀገር ጋር ከወገን ጋር ስትኖር፣ ስርዓትን ሊዘመኑ ካልሆነ በደመ ነፍስ እንደፈለከ ወደ ፊት የምትገሰግዝ ከሆነ በገንዘብ ልክ የምታወራ ከሆነ በስልጣን ልክ የምታወራ ከሆነ በዘር ልክ በጎሳ ልክ የምታወራ ከሆነ አማመላህ መውጫና መግቢያ የለም። ነፍሲ ነፍሲ ነፍሲ የሚባልበት ግን እያንዳንዱ ሰው እየመጣ ደወዝ ይከፍላል። ነብዩ አለይሂ ሰላቱ ወሰለም ማን ሙፍሊስ ብሎ ጠይቋቸው ነሳቦቹ፣ ማነው ድሃ ብሎ ማለት፣ እናንተ መሀከል እኛ ውስጥ ድሃ ብሎ ማለት መጣቀሚ የሌለው እንደዚህ የሌለው እንደዚህ። እኔ እንደዛ አይደለሁም ማለት ነብዩ አለይሂ ሰላቱ ወሰለም ገንዘብ ቢኖር ምንም ችግር የለውም። ሰሩ በበረንዳ ማድረ ምናምን ዱብ ትላል። ገንዘብ ያላቸው እና ሀጂም እነ ምንእንትና ምንእንትና ምንእንትና ሙዙ አሉ ሚሞታል። ችግር የለውም። ሁሉም እየሞተ ህንፃ የሰራውም ያልሰራውም፣ ያገባውም፣ ያላገባ፣ የወለደ፣ ያልወለደ፣ አሊሙ ጃሂሉ፣ የተማረው፣ ያልተማረው፣ ባለስልጣን፣ ሁሉም ይሞታል። ሞት ማይቀር እኔ እሱ አደለም ያስጨንቀኛሉ። ነቢዩ ላ ስላት ወሰላም እኔ ዘንድ ድሃ ብሎ ማለት የቂያማ ቀን ይጾማል፣ ይሰግዳል፣ ሐጅ ያደርጋል፣ ዑምራ ያደርጋል፣ ዘካ ይሰጣል፣ ሰደቃ ይሰጣል፣ ዝምድና ይቀጥላል፣ ይከተላል፣ ኸይር የተባለ ነገር በብዙ ሰብስቦ ይመጣል፣ አለ ነብዩ ሰለላሁ ዐለይሂ ወሰለም። አአ ይቀርባል፣ የፍርዱ ቀን ይቀርብና የተወሰነውን ክብሩን ነክቶታል፣ አለ ነብዩ ሰለላሁ ዐለይሂ ወሰለም። የተወሰነውን ደሙን አፍስሶታል፣ አለ። የተወሰነውን ገንዘቡን ቀምቶታል፣ የተወሰነውን አለ፣ የተወሰነው አርጓል፣ አርጓል፣ አርጓል፣ አርጓል፣ አርጓል። ሸር የተባለ አልቀረውም ለዛም ይከፈላል ለዚህም ይከፈላል ለዛም ይከፈላል ለዚህም ይከፈልና ስራው ያልቅ ባዶ ይሆናል ከዛ በኋላ የነዛ ሰዎች ወንጀል ይመጣና እሱ ላይ ተጨምሮ ወደ ጀሃነም ይወረወራል አስር ሚሊዮን ነች አምጣ የለም ይባላል ስቶት ይባላል ይከፈላል ይከፈላል ይከፈላል ይከፈላል ይከፈላል አለቀ። የትለው ነ ቦታው ማዕዋውሁናር ወደ ጀሃነብ አስገቡት ይበላል። ስለዚህ ከእንጂህ አይነት ነጃ የምንወጣው ሥርዓታችንና አደባችንን ይዘን ከአላህ ጋር ያለንን አላቃ ስናሳምር ብቻ ነው። የሰው ልጆችን በመላስ አትንካ፣ በእጅ አትንካ። ባአክናዋውን የሰው ልጆችን በባህር የሚያስቀይም ሰዋለን። የሰው ልጆች በአካሉ እንዲፈሩት ባአክንዋውኑ፣ በአነጋገሩ በዘሩ በገንዘቡ እንዲፈሩት የሚያደርግ ሰዋል። ሰዎችን እየተሸማቀቁ እንዲኖሩ የሚያደርግ ሰዋል። ነቢህ ለ ሰላት ይሄው ሀቅ ያለው ሰው ይጠጋ የመታወት ይንታኝ ገንዘብ የወሰድኩት ካለ ይጠይቀኝ፣ የሰደብኩት ይሄው አደባባይ ላይ ወጥቻለሁ፣ አሉ የአላህ መልእክተኛ። ቀርቤአለሁ፣ አሉ የአላህ መልእክተኛ። ለምን የእዛች ቀን አዙልሞ ዙልማ ዙልም በደል የቅያማ ቀን ተደራርቦ ነው የሚመጡ አሉ። ስለዚህ ከእንዲህ አይነት ግፍና በደል አላስፈላጊ ከሆነ ነገር ርቀን ለአኼራችን መዘጋጀት መቻል አለብን። በሰማነው የምንጠቀም አላህ ያድርገን።